ሰላም፣ ጤና ይስጥልን ክቡራን የት ቤተሰቦች የሰዓቱን አጫጭር መረጃዎች እየቀርብ ያለው። እስከ ፍጻሜው አብራችን ቆዩ። ቴሌግራም፣ ኪሳችን ውስጥ የሚገኝ ጨለማው የማኅበራዊ ሚዲያ መድረክ። ከወራት በፊት አንድ ጽሑፍ ለማሰናዳት ጥናት እያካሄድኩ ነበር። ቴሌግራም ስከፍት አደገኛ ዕፅ ከመሸጥ ጋር የተያያዘ አንድ ቻናል ውስጥ ራሴን አገኘሁት። ትንሽ ቆይቶ ደግሞ የኮምፒውተር ሲስተም ጠለፋና የተሰረቁ ክሬዲት ካርዶችን የተመለከተ ቻናል ውስጥ መግባቴን አየሁ። ቆይቶ የገባኝ ነገር የእኔ ቴሌግራም ሴቲንግ ሰዎች ያለእኔ ፍቃድ የፈለጉትን ቻናል ውስጥ እንዲያስገቡኝ የሚያስችል መሆኑ ነው። ነገር ግን ይህን ካወቅኩ በኋላም ቢሆን ምን እንደሚሆን ለማየት ክፍት አድርጌ ቆየሁ። ከወራት በኋላ ያለ እኔ እውቅና የቴሌግራም አካውንቴ 82 የቴሌግራም ቡድኖች ውስጥ ተጨምሮ አገኘሁት። ምንም እንኳን ሴቲንጉን ባስተካክለውም ጠዋት ከእንቅልፌ ስነቃ በጣም አደገኛ ከሚባሉ ሕጋዊ ያልሆኑ ቻናሎች በሺዎች የሚቆጠሩ መልዕክቶች ይጠብቁኛል። አሁን ቢሊኔሩ የቴሌግራም ባለቤት ፈረንሳይ ውስጥ በፖሊስ መታሰሩን ተከትለው ይህ የማህበራዊ ሚዲያ ትስስር መድረክ የይዘት ቁጥጥር አያሻውም ወይ የሚለው ጥያቄ መነሳት ጀምሯል። ፓቬል ድሮቭ ህጋዊ ያልሆነ የገንዘብ ልውውጦች እንዲካሄዱ፣ የዕፅ ንግድ፣ ማጭበርበር እና የህጻናት ወሲብ ነክ ምስሎች እንዲስፋፉ ፈቅዷል በሚል ነው ክስ የተመሰረተበት። እርግጥ ነው በሌሎች ማህበራዊ ሚዲያዎች ላይ ህጋዊ ያልሆነ በርካታ ድርጊቶች ይታያሉ። ነገር ግን በለሞዴ ያየሁት በጣም ሰፋ ያለ በርካታ ህግ አስከባሪ አባላት ሲያስጨንቅ የኖረ እንቅስቃሴ ነው። እንሆ ያለ እኔ ፍቃድ የገባሁባቸው የቴሌግራም ቻናሎች ምን እንደሚመስሉ ላካፍላችሁ ወደድኩ። የቴሌግራም መተግበሪያዬ ህጋዊ ያልሆኑ ምርቶች እና አገልግሎቶች መለዋወጫ ሆኗል። ይህን ለማድረግ እኔ ሰርች ማድረግ አይጠበቅብኝም። ሁሉም ምስሎች የተጫኑት የቴሌግራም ቡድኖች ላይ ነው። የገጾችን ስም የሸፈነው ይህ ድርጊታቸው ለማበረታታት እና ቻናሎችን ለማስተዋወቅ ነው። እንደ ፓትሪክ ግሬ ያሉ የሳይበር ድህንነት ባለሙያዎች በተደጋጋሚ ቴሌግራም ኪሳችን ውስጥ የሚገኝ የጨለማው ብየነ መረብ ነው የሚሉ ወደው አይደለም። የፓቬል ድሮቨን በቁጥጥር ስር መዋል ተከትሎ ፓትሪክ ግሬ ሪስክ ቢዝነስ በተሰኘው ቦዶካስት ቴሌግራም ለአመታት የወንጀለኞችን መፈንጫ ሆኖ ቆይቷል ይላል። እያወራን ያለው ወሲባዊ ይዘት ስላላቸው የህፃናት ምስሎች ነው። እያወራን ያለነው ስለ እጽ ንግድ ነው። እያወራን ያለነው ምን አይነት እርምጃ ስላልተወሰደበት ዳርክ ዌብ የጨለማው በየነመረብ ነው ይላል ጌሬ። ዳርክ ዌብ ማለት ልዩ በሆነ ሶፍትዌር እና እውቀት ብቻ ሰዎች የሚጎበኙት የኢንተርኔት ዓለም ነው። በአውሮፓውያኑ 2011 ይፋ ከሆነው ሲልኪ ሮድ የተባለው የዳርክ ዌብ መግባቢያ ጀምሮ በርካታ ድረገጾች ህጋዊ ያልሆኑ ምርቶች እና አገልግሎቶች እያገበያየ ይገኛሉ። ወንጀለኞቹ ዳርክ ዌብን የሚመርጡት ማንነታቸውን ስለሚደብቅላቸው ነው። የተጠቃሚዎቹ አድራሻ ስለማይታወቅ ወንጀለኞችን ነጥሎ ማየት እጅግ አዳጋች ነው። ወንጀለኞች ቴሌግራም የተባለውን የማህበራዊ ሚዲያ ትስስር መድረክን የበለጠ እየመረጡ የመጡ ይመስላል። ኢንቴል 471 የተባለው የሳይበር ደህንነት ተቋም አጥኞች እንደሚሉት ከቴሌግራም በፊት መሰል ድርጊቶች የሚፈጸሙበት በዳርክ ዌብ ነበር። ነገር ግን ዝቅተኛ ለሚባሉ ብዙም የሳይበር እውቀት ለሌላቸው ወንጀለኞች ቴሌግራም እጅግ ተመራጭ መድረክ ሆኖላቸዋል። የበየነ መረብ ጠላፊ ቡድን ኪሊን ከወራት በፊት የዩናይትድ ኪንግደም ብሔራዊ የጤና አገልግሎት ኤንኤችኤስ ጠልፎ ካሳ ከጠየቀ በኋላ የደም ምርመራ ውጤቶችን ይለጠፍ የነበረው በቴሌግራም ገጹ ነበረ። በስፔን እና ደቡብ ኮሪያ ያሉ ሴት ተማሪዎች ሐሰተኛ ፎቶ የሚያሰራጨው ቡድን ክፍያ ሳይቀር ይቀበል የነበረው በቴሌግራም አማካኝነት ነው። ከዚህ ቀደም በወጡ ዘገባዎች መሰረት መሰል የወንጀል ድርጊቶች በሌሎች ማህበራዊ ሚዲያዎች ላይ ተስተውለዋል። እኔ ከገባሁባቸው የቴሌግራም የወንጀለኞች ቻናሎች መካከል አንዳንዶቹ ስናፕቻት የተባለውን የማህበራዊ ሚዲያ ገጽ የነበራቸው እጽ አዘዋዋሪዎች ኢንስታግራም ላይም ይገኛሉ። ነገር ግን ብዙውን ጊዜ በሌሎች ማህበራዊ ሚዲያዎች ላይ ማስታወቂያ የሚሰሩ ገጾች ተጠቃሚዎቹ ወደ ቴሌግራም ገጻቸው እንዲመጡ ያበረታታሉ። ባለፈው ጥር የላትቪያ ፖሊስ የእጽ ማዘዋወሪያ ማዕከል ይሆናሉ ያላቸውን የመልእክት መለዋወጫ መተግበሪያዎችን የሚመረምር አዲስ ክፍል አቋቁሞ ቴሌግራም ትልቁ ስጋት ነው ማለቱ ይታወሳል። ቴሌግራም እንደሚለው ኢንዱስትሪ በሚጠይቀው መሰረት የዚህ ቁጥር እያደረገ ነው። ነገር ግን በዚህ ሳምንት እንኳን ከዚህ ጋር የሚጻረር ሕጻናት ላይ የሚደርስ ወሲባዊ ጥቃት የሚያሳይ ምስል ተመልክተናል። ባለፈው ረቡዕ ቢቢሲ እንደተመለከተው ቴሌግራም ከፖሊስ እና የእርዳታ ድርጅቶች በቀረበለት ጥያቄ መሰረት እኛን ምስሎች ቢያወርድ ምስል ምስሎችን እየተከታተሉ የማጥፋት ስራ ግን እየሰራ አይደለም። ናሽናል ሴንተር ፎር ሚሲንግ ኤንድ ኤክስፖሎቲ ችልድረን፣ እንዲሁም ኢንተርኔት ዋኝ ፋውንዴሽን የሚባሉት ድርጅቶቹ ዋና ዋና ከሚባሉ የማህበራዊ ሚዲያዎች ጋር በመስራት የጠፉ ህጻናትን ይፈልጋሉ፣ እንዲሁም ምስሎች ያስጠፋሉ። ቴሌግራም ግን ከዚህ አባል አይደለም። የፈረንሳይ አቃቤ ሕግ ቴሌግራም ላይ ካቀረበው ክስ አንዱ ሕጻናት ላይ የሚደርስን ፆታዊ ጥቃት ለመቆጣጠር የበኩሉን አልተወጣም የሚለው ነው። ቴሌግራም ለቢቢሲ በላከው መግለጫ የሕፃናት ወሲባዊ ምስሎች ጨምሮ ህጋዊ ያልሆን እንቅስቃሴዎችን ለመግታት ጥረት እያደረገ ነው። መግለጫው አክሎ ባለፈው ነሐሴ ብቻ አርባ አምስት ሺህ ቻናሎች ላይ እርምጃ ተወስዷል ይላል። የቴሌግራም የፖርሶ ኦፊስ ከቢቢሲ ተጨማሪ ጥያቄዎች ቢቀርቡለትም እስካሁን ምላሽ አልሰጠም። ቴሌግራም ላይ የቀረበው ክስ ይዘቱ ቁጥጥር አያደርግም የሚል ብቻ ሳይሆን አንዳንድ ይዘቶች እንዲጠፉና ተጨማሪ ማስረጃ እንዲያቀርቡ ከፖሊስ ለሚቀርብለት ጥያቄ ምላሽ አይሰጥም የሚል ነው። ሴንደር የተባለው የሶፍትዌር ተቋም አጋር መስራች የሆኑትን ብሬያን ፋሽማን ቴሌግራም ላለፉት አስርተ ዓመታት የአይኤስኤስ ቁልፍ ማዕከል ነበር የሕፃናት ወሲባዊ ብዝበዛን ችላ ይላል፣ ከሕግ አካላት የሚቀርብለትን ጥያቄ አይመልስም። ይህ የይዘት ቁጥጥር ጉዳይ ብቻ አይደለም ይላሉ አንዳንድ ሰዎች። የቴሌግራም የግል መረጃ ጥበቃ ፖሊስ የተጠቃሚዎችን መረጃ ተመልክቶ ለፖሊስ እንዳያጋለጥ ያደርገዋል ሲሉ ይከራከራሉ። እንደ ሲግናል እና ዋትሳፕ ያሉ መልእክት መለዋወጫ ምስል ፖሊስ አላቸው። ቴሌግራም ሲከርት ቻት ለሚጠቀሙ ሰዎች ተመሳሳይ ፖሊሲ አለው። ይህ ማለት ስኬርት ቻት ውስጥ የሚከናወን ማንኛውንም ተግባር ሌላው ቀርቶ ቴሌግራም እንኳ መመልከት አይችልም። እንዲም ሆኖ እኔ የተጨመርኩባቸው ሕጋዊ ያልሆኑ ቻናሎች ስኬርት ቻት አልነበሩም። ቴሌግራም ይዘቶች ተመልክቶ ለፖሊስ መስጠት ይችላል። ነገር ግን በደንብና መምሪያዎች ላይ ይህንን እንደማያደርግ ቃል ይገባል። የፈረንሳይ ባለስልጣናት የዶርቨን ክስ በተመለከተ በለቀቁት መግለጫ ከፈረንሳይና ከቤልጂየም ፖሊሶች ለሚቀርብ ህጋዊ ጥያቄ ምላሽ አለመስጠት ይታያል ይላል። የጀርመን ጨምሮ የሌሎች ሀገራት ባለስልጣናትም ቴሌግራም ከመተግበሪያ ላይ መወገድ ስላለባቸው ይዘቶች ለሚቀርብለት ጥያቄ ምላሽ አይሰጥም የሚል ቅሬታ ያቀርባሉ። ምንም እንኳ ቴሌግራም በይዘት ቁጥጥር ምክንያት በርካታ ጥያቄዎች ቢቀርቡበትም የመስራቹ በቁጥጥር ስር መዋል ደግሞ ሌላ የመስራቹ በቁጥጥር ስር መዋል ደግሞ ሌላ አከራካሪ ጉዳይ ሆኗል። የዲጂታል መብቶች ተከራካሪው አክሰስ ናው የተሰኘው ቡድን እየሆነ ያለው ነገር እንዳሳሰበው ገልጿል። ድርጅቱ ከዚህ ቀደም ቴሌግራምን በተደጋጋሚ መውቀሱን በመግለጫው ላይ አሳውቋል። ነገር ግን ሺዎች በነጻነት እና በሰላማዊ መንገድ ሀሳባቸውን የሚገልጹበት መድረክ ሰራተኛ በቁጥጥር ስር መዋል ሳንሰሩን የሚያጠናክርና የሲቪክ መብትን የሚጥስ ነው ብሏል። ኤክስ፣ የቀድሞ ትዊተር ባለቤት የሆነው ቢሊነሩ ኢላን መስክ የዶርቨን መታሰር ወቅሶ የንግግር ነጻነት ላይ የተቃጣ ጥቃት ነው ብሎታል።